እርሱ የመቄዶንያ ጎብኚዎች መካሪ ደግሞም ጠያቂ ነበር። ለምን አልመጣችሁም? ለምን አልጠየቃችሁንም? የእናንተ እዚህ መምጣት ለእኛ ብቻ ሳይሆን ለእናንተም የአእምሮ ረፍትን የሚሰጥ ነው ሲል በማይናገሩ ነገር ግን በቀላሉ መረዳት በሚቻላቸው አንደበቶቹ የመጣ የሄደውን በመልእክቱ የሚያነጽ ወጣት ነበር ጌዲዮን ሙላቱ። ለምን ጠፋሽ? ጌዲዮን የመቄዶንያ የአረጋውያንና የአዕምሮ ሕሙማን መርጃ ማዕከል ለረጅም ዓመት የበጎነት በሩን ከከፈተላቸው አንዱ ነበር። ጌዲዮን በተቋሙ በጎብኚዎች እና በረጂዎች ዘንድ ተወዳጅ ነበር። ወጣቱ ጌዲዮን ሙላቱ በዛሬው ዕለት ከዚህ ዓለም በሞት መለየቱን የመቄዶኒያ መስራችና ዋና ሥራ አስኪያጅ ቢኒያም በለጠ ለኢቢሲ ገልጸዋል። ጠቅላይ ሚኒስትር አብይ አህመድን ጨምሮ መቄዶኒያን የጎበኙ ከፍተኛ የመንግሥት የሥራ ኃላፊዎችና ታዋቂ ግለሰቦች ወጣቱን ጌዲዮንን ሳያዩት አይመለሱም ነበር። ጌዲዮን የማዕከሉ ምልክት ተደርጎ የሚወሰድ ነበርና ይህን ብዙ ማግኘት ደስ ብሎኛል ጊዜ የሚባክኑ ጊዜዎች አሉ። እንደዚህ አይነት እውነተኛ መታየት መጎብኘት ያለባቸው ሰዎች፣ ለመንፈስ እውነተኛ እርካታን ጉልበት የሚሰጡ ሰዎች ለማየት እድል ስላገኘው እግዚአብሔርን እጅግ አድርጌ አመሰግነዋለሁ። ዛሬ የመጣሁት ደግሞ ጌዲዮንን ለመንከባከብ ነው። በመቄዶንያ ቤተሰቦች በልዩ ሁኔታ የሚወደደው ጌዲዮን ለሙዚቃ ልዩ ፍቅር ነበረው። ገራገር ቤት አረክልኝ የመውደድ ነገር ጌዲዮን ሙላቱ በ1980 በአዲስ አበባ በጎፋ አካባቢ ተወልደ ያደገ ሲሆን በ1999 የ19 ዓመት ወጣት ሆኖ ባጋጠመው ድንገተኛ አደጋ በስትሮክ ምክንያት ከአንገቱ በታች ፓራላይዝ ሆኖ ሰውነቱን ማዘዝና በአንደበቱም መናገር አይችልም ነበር። ጌዲዮን በአክስቱ እንክብካቤ ከቆየ በኋላ በ2005 ወደ መቄዶንያ ማዕከል ገባ። ጌዲዮን በመቄዶንያ ልዩ እንክብካቤ የሚደረግለት ልዩ የመኝታ ክፍል ተሰጥቶትም በየዕለቱ የሕክምና ድጋፍ እየተሰጠው በደስታ ኖሯል። ለ12 ዓመት እንደ ቤተሰብ የኖርን ሰዎች ስለሆን ሐዘኑ ለሁላችንም ከባድ ነው ያለው ቢኒያም በለጠ ማዕከሉን በጎበኙት አጋጣሚ ሁሉ ጌዲዮንን በአካል አግኝተው ለጠየቁትና በሚዲያም ለሚያውቁት ሁሉ መጽናናትን ተመኝቷል። ጌዲዮን በተለያዩ ትልልቅ ሆስፒታሎች የልብ ሕክምና ሲደረግለት የነበረ ሲሆን በዛሬ ዕለት ከረፋዱ አምስት ሰዓት ላይ በሕክምና ላይ ያለ በ37 ዓመቱ ከዚህ ዓለም በሞት ተለይቷል። የጌዲዮን ሙላቱ ሥርዓተ ቀብር በነገ ዕለት ባያጸበል መድኃኔ ዓለም እንደሚፈጸምም ተገልጿል።